ሰላም ጤና ስትልን የተከበራችሁ ተመልካቾቻችን እንደምቆያችሁ፣ ከደቡብ ቴሌቪዥን በዚህ ሰዓት ወደ እናንተ የሚደርሰው ዜና አወጃችን አሁን ተጀምሯል። ዜናዎችን ወደ እናንተ እያደረስኩኝ አረጋል መኩሪያ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቀዳሚነት ወደምናየው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት፣ ጀርመን አደባባይ፣ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራ ጎብኝተዋል። 589 ሄክታር በላይ የሚሸፍነው ከባቢ ካዛንቺስ ቀጥሎም ሰፊው የልማት ስፍራ ሆኗል ሲሉ ገልጸዋል። ፕሮጀክቱ 16.5 ኪሎ ሜትር የአስፋልት መንገድ፣ የ3 ኪሎ ሜትር ተጨማሪ ውስጥ ለውስጥ መንገድ ብሎም 33 ኪሎ ሜትር የተዘረጋ የእግረኛ መንገድን አካቷል ብለዋል። የፕላዛዎች፣ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎችና 52 ኪሎ ሜትር የወንዝ ዳርቻ ልማት ስራ ተከናውኗል ሲሉም አንስተዋል። የመኪና ማቆሚያዎች፣ የኤሌክትሪክ ተሽከርካሪዎች ኃይል መሙያ ስፍራዎች በግልና የመንግስት ተቋማት የተገነቡ 117 ሱቆች በልማት ስራው የተሰሩ መሆናቸውን አስረድተዋል። የኮሪደር ልማቱ 50.5 ሄክታር አረንጓዴ ስፍራም፣ የህዝብ መጸዳጃዎች፣ 133 ኪሎ ሜትር የብስክሌት መጋለቢያ መንገድ፣ 38 የአውቶቡስና ታክሲ መጫኛ ማውረጃዎችን አካቷል ሲሉም ገልጿል። እንደዚህ ያሉት ሀገራዊ የኮሪደር ልማት ፕሮጀክት ስራዎች የኢኮኖሚ እንቅስቃሴውን ከማሳደግ ባሻገር የትራፊክ እንቅስቃሴን በማሻሻል ማህበራዊ መስተጋብርን በማጠናከር ደማቅ ለእንቅስቃሴ ምቹና ዘላቂነት ያላቸው የከተማ ስፍራዎችን በመፍጠር ረገድ አቢይ ሚና በመጫወት ላይ ይገኛሉ ብለዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተጠናቀቀውን የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራ ከጎበኙ በኋላ ማብራሪያ ሰጥተዋል። የሰጡትን ማብራሪያ ተከታትለን እንመለስ። በጣም ረጅሙ የኮሪደር ልማት ነው። ከሳር ቤት እስከ ፉሪ የሚደርስ ነው። በዚያም ደግሞ የሸገር ከተማን እንደዚያው አብሮ የሚያስቀጥል አይነት ሁኔታን ያየን። በጣም ውብ የሆነ መንገድ ነው። በጣም በርካታ ዛፎች ተተክለውበታል። ይሄ ከዛሬ ሁለት ዓመት፣ ሶስት ዓመት በኋላ ትልቅ ጫካ መሆን የሚችል ነው እና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ከመካኒሳ አካባቢ ያለው በመሀል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነው እና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው። ከዚህም ባለፈ ደግሞ የስፖርት ማዘውተሪያ ቦታዎችም አብረው ከሀያ በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎች እና ወጣቶች ሲጫወቱ አግኝተናል። እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ አስር ዓመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ፣ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻል እና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው ምሰራው፣ ሰብአዊ ነገር ላይ ነው የምሰራው ያለው ነገር በጣም ትክክል ነው። በጣም ብዙ ሰው ወክ እያደረገ ነው የሚሄድ፣ ወደ ቤቱ ይዝናናል። በአካባቢው ወክዎች ምቹ ናቸው። የሳይክል ሌኑ ምቹ ነው። አስፓልቱን መጨናነቅ የሌለበት ነው። ኦልሞስት ወደ ሶስት ሌን ነው በአንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው። ሱቆችና ሌሎች የስራ እድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል። መብራቶች ውብ ናቸው፣ ለአይንም በጣም የሚመቹ ናቸው። ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም ከተማን የመቀየር ጉዳይ ነው። አዲስ አበባን መንገዷንና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው ሰፈሩ ራሱ በአካባቢው ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር የከተማን ገጽታ ነው እንጂ የተቀየረ ያለው የሆነ የአንድ መንገድ ወይ የሳይክሌን ወይ ወኮ መስራት ብቻ አይደለም። ፓርቲያችን እንግዲህ ዛሬ መደበኛ ስብሰባ ሱን አጠናቀን ነው ወደዚህ ጉብኝት የመጣንና ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው። አሁን ደግሞ ወደ ገጠር እየገባን ያለንበት ሁኔታ አለ እና ያየነው መንገድ ያየነው ኮሪደር በጣም ውብ ነው። በጣም የሚመች ነው። አየሩም በጣም ተስማሚ ነው። ትልቅ ተራራ አለ ለዚህ አጠገባችን ለነፋሻማ ነው። ወክ ለማድረግ በጣም የሚመች ነው። ህብረተሰቡም ወክ እያደረገ ነው። ስለዚህ ሰው ወክ ሲያደርግ በጣም ብዙ ጥቅም ያገኛል። አንደኛ ወጪ ይቀንሳል። ከዚህ ዚህ ለታክሲ የሚከፍለውን ነገር እንትን ያደርጋል። በእግሩ ነው የሚሄደው። ጤናውን ይጠብቃል። ይንቀሳቀሳል። ኤክሰርሳይስ ያደርጋል እና በጣም ምቹ ነው። ለማህበረሰቡ ለከተማው ነዋሪ የተመቸ ያኗኗር ስልት እንዲከተል ራሱ ይሄ ኮሪደር የሚያበረታታ ነው እና በጣም ደስ የሚል ነገር ነው ያየሁት። የሳር ቤት ጀርመን አደባባይ ጋርመንትና ፉሬ አካባቢ የኮሪደር ልማት ስራን የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ጎብኝተዋል። ምክትል ፕሬዚደንቱ ጉብኝቱን በተመለከተ የሰጡትን ማብራሪያ ተከታትለን እንመለስ።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 ከኮሪደር ልማቱ ጋር ተያይዞ የተሰሩ ሱቆች ብዛት፣ ደረጃቸውን የጠበቁ መጸዳጃ ቤቶች ብዛት፣ የስፖርት ማዘውተሪያዎች እና ሌሎች ተያያዥነት ያላቸው ስራዎች ሲታዩ ከሌላው በጣም የሚሰፋ ነው። ከእያንዳንዱ የኮሪደር ልማት ፕሮጀክት ትምህርት እየተወሰደ በቀጣይነት የማሻሻል ሁኔታ ነው የሚታየው።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 ላደረገው ትብብር እና ለሰጠው ድጋፍ በዚሁ አጋጣሚ ምስጋና ማቅረብ እፈልጋለሁ። አመሰግናል። የውይይቱና የመነጋገር ባህል ሊዳብርና ብሔራዊ ትርክት ለመገንባት ሊሂቃን የንቃት ተሳትፎ ማድረግ እንዳለባቸው ተገለጸም። የኢትዮጵያ ፕሬስ ድርጅት በደቡብ ኢትዮጵያ ክልል ጌዲዮ ዞን ለሶስተኛ ዙር የሚካሄደውን የመጀመሪያ ዙር መድረክ የፓናል ውይይትና ፎቶግራፍ አውደሪ በዲላ ከተማ አካሂዷል። ተስፋ ወልደማርያም በኢትዮጵያ ፕሬስ ድርጅት አዘጋጅነት በተለያዩ ከተሞች ሀገራዊ ጉዳዮች የሚመለከት የሊቃን ውይይት ይደረጋል። በደቡብ ኢትዮጵያ ክልል ጌዲዮ ዞን በዲላ ከተማ የሚካሄደው ለሦስተኛ ዙር ነው። የውይይት መድረኩን በንግግር ያስጀመሩት የኢትዮጵያ የፕሬስ ድርጅት ዋና ስራ አስፈጻሚ አቶ መሳፍን ተፈራ ባለፉት አራት ዓመታት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ የተለያዩ መድረክ መዘጋጀት እንደተቻለ ገልጸዋል። ኤሊቶች ልሂቃን አንድ አካባቢ ተገናኝተው ሲመካከሩ ሲነጋገሩ ነው ወደ ጋራ ሊመጡ የሚችሉት እና ያንን ለማድረግ ደግሞ አዳራሽ ያስፈልጋል። በአዳራሽ ውስጥ ተቀምጦ በጠረጴዛ ዙሪያ መነጋገር ይፈልጋል። ያን ለማድረግ ስለ ኢትዮጵያ በዚህ መልኩ ዲዛይን ተደርጓል። ያንን መፍጠር በሚያስችል መልኩ ነው ዲዛይን የተደረገው። ከተለያዩ አካላት ከተለያዩ ሕብረተሰብ ባለድርሻ አካላት የተውጣጡ ሰዎች፣ ምሁራን መድረክ ላይ ጽሑፍ የሚያቀርቡበት መነሻ ሀሳብ የሚያቀርቡበት ከዛ በኋላ ደግሞ አዳራሽ ውስጥ ሌሎች ምሁራን እንደዚሁ ልሂቃን ሀሳብ የሚያነሱበት መድረክ ነው። የውይይትና የመነጋገር ባህል እንዲዳብርና ብሔራዊ ትርክት ለመገንባት ልሂቃን በትኩረት ሊሰሩ እንደሚገባ አስረድተዋል። በአሁኑ ወቅት ሰላምን ማጽናት ለኢትዮጵያ አስፈላጊ እንደሆነም በአንክሮ ተናግረው ለዚህም በጋራ መስራት እንደሚገባም ጠቁመዋል። የሀገሪቱን ብሔራዊ ጥቅም ማዕከል አድርገው ሲሰሩ መቆየታቸውንም አቶ መሳፍን ተፈራ አመላክተዋል። በልሂቃኑ አማካኝነት የተለያዩ ሚዲየሞችን ተጠቅሞ ጎራ ለይቶ ሊቃኑ የሚያደርገው ሽኩቻ ህዝቡ ደግሞ እንዳይገናኝ ያደርገዋል። በገበያ ላይ ይገናኛል፣ ግን ደግሞ ሀሳቡን በሚዲያ የጋራ ያደርገው። ስለዚህ ሁለቱን ባቀናጀ መልኩ ለማስኬድ በአዳራሽ ውስጥም በመገናኛ ብዙሀን አማካኝነትም በቴሌቪዥን በጋዜጣ፣ በዲጂታል መውጫዎች አማካኝነት ህዝቡን የማገናኘት አላማ ያለው የትርክት ግንባታ ሂደት ነው ማለት ነው። ባለፉት ዓመታት ድርጅቱ አዲስ ዘመንና ኢትዮጵያ ሂራልድ ጋዜጦች የተለያዩ ፈተናዎችን በመሻገር ለሀገር ግንባታ የላቀ አስተዋጽኦ ማበርከት እንደቻሉ አብራርተዋል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪን ፍቅሩ በደቡብ ኢትዮጵያ ክልል የኢትዮጵያ የፕሬስ ድርጅት ስለ ሰላም የውይይት መድረክ ማዘጋጀት በመቻሉ ድርጅቱን አመስግነዋል። ሰላም ካለ ሁሉ አለ። ስለ ሰላም ሲታሰብ ስለ ልማት፣ ስለ ዲሞክራሲ ይታሰባል። የክልሉ ህዝብ ለልማት በቅንጅት እየሰራ ያለውን ህብረት ሰላምን ለማጽናት በጋራ መስራት እንደሚገባ መሳስበዋል። ኢትዮጵያ ፕሬስ ድርጅት የሰላም ፓነል ዲስክሽን በክልላችን ለማድረግ በመምጣቱ በክልሉ መንግስት ስምና በራሴ ስም ላመሰግን እፈልጋለሁ። በሁለተኛ ደረጃ ሰላም በጣም አስፈላጊ ነው። ሰላም ለማህበራዊ ልማት፣ ሰላም ለኢኮኖሚያዊ ልማት፣ ሰላም ለህዝባችን አጠቃላይ፣ ሰላም ለዲፕሎማሲ፣ ሰላም ለህዝባችን ወሳኝ ነው። በክልላችን በሁሉም አካባቢዎች በ32ቱም ብሄር ብሄረሰቦች ውስጥ ያሉ የሀገር ሽማግሌዎች፣ ሌሎች የሚመለከታቸው አካላት፣ የመንግስት ኃላፊዎች፣ የስራ ኃላፊዎች እነዚሁ በተሳትፎ ለውይይት በመድረሱ እጅግ በጣም ትልቅ ትርጉም አለው። ምክንያቱም ሰላም ሲኖር ነው ልማት ሊኖር የሚችለው። ዴሞክራሲ ማለት ከሰላም በኋላ ነው የሚመጣው። ዴሞክራሲ ማለት ከሰላም ጋር ትስስሩ በጣም ከፍተኛ ነው። ሶስተኛ ዙሩ በክልላችን በዚህ ደረጃ የፓኔል ውይይቱ መደረጉ እጅግ በጣም ደስተኛ ነው ያደረገን። ኢትዮጵያ በተለያዩ የልማት ዘርፎች ያስመዘገበችው ውጤት ቀጣይነት እንዲኖረው ለሰላም ቅድሚያ ሊሰጥ ይገባል ሲሉ ዶክተር መሪም ፍቅሩ ተናግረዋል። ህዝባችን፣ አጠቃላይ የክልላችን ህዝቦች በሰላም ላይ ያላቸው እምነት፣ በሰላም ላይ ያላቸው አቋም የጸና ነው። ሰላም ሲኖር ልማት እንዳለ ያውቃሉ፣ ከሰላም ሲኖር ዴሞክራሲ እንዳለ ያውቃሉ። ስለዚህ ይሄን አጠናክሮ መውሰድ እንዳለባቸውና አንዳንድ ቦታዎች ግጭት ጠማቂዎች አንዳንድ ቦታዎች ላይ ግጭትን ካልመጣ ብሎ የሚመኙ የሚሰሩ ግጭትን በተለይ ለተለያየ ጉዳይ የሚያውሉ ሰዎች በየቦታው ያሉ አሉ። እስካሁንም ድረስ እነሱን ባለመቀበል በማስተማር በመገሰጽ እስከዚህ መጥተናል። አሁንም ቢሆን እነዚህ አካባቢ አንዳንድ አካባቢዎች ላይ የሚታዩ አለመግባባቶችን አንዳንድ አካባቢዎች ላይ የሚታዩ ሰላም ለማጥፋት የሚሰሩ ሰዎችን በማረም በመገጸጽ፣ ሃይማኖት አባቶች፣ የሀገር ሽማግሌዎች ይህንን በማድረግ ትኩረት ትኩረታቸው ወደ ሰላም እንዲሆን የማድረግ ስራ ተጠናክሮ እንዲሰራ አደራ ለማለት ይፈልጋሉ። በመድረኩ የህዝብ ተወካዮች ምክር ቤት አባላት፣ የሚኒስቴር መስሪያ ቤቶች የስራ ኃላፊዎችና የሀገር ሽማግሌዎች ተገኝተዋል። የመድረኩ ተሳታፊዎች በሰጡት አስተያየት የህዝብ ለህዝብ ትስስርና ባህላዊ እሴቶችን ለማጎልበት የአብሮነት ባህልን ማጠናከር ይገባል ሲሉም ተናግረዋል። የሀገራቸው የሰላም ሀገር የልማት ሀገር የተፈጥሮ ሀገር እንደት ብላ ነው ሰላም ያጣቸው የሚለው ጥያቄ ይመጣልኛል። አሁን ግን ጭንቀቴን ወይም ፍርሃቴን እየቀረፈልኝ የመጣው የዛሬው መድረክ አንድ ትልቅ ተስፋ ጠጪ ድርጅት ነው። ዋናው እንግዲህ ወደ ትውልዱ እንዴት የሰላምን ጉዳይ እናስፋፋ እናደርስለት፣ እንዴት ከዚህ መድረክ እንደምነጹ ሀሳቦችን ተግባራዊ እናደርግ፣ አገራችን ወደ ልማት እንዴት እንቀይር። ምክንያቱም የምታዩ ተፈጥሮ እንኳን ኢትዮጵያን አይደለም ዓለም ሙሉ የሚመግብ ተፈጥሮ ነው ያለንና እዚች ለማገር ላይ ሆነን ለምን ለረሀብ ለድህነት ለኋላቀርነት፣ ተጋለጥን የሚለው መሰረተ ሀሳቡ ሰላም ማጣት ነው፣ እጅ ተፈጥሮ ማጣት አይደለም። እኛ ኢትዮጵያ ላይ ያለን ችግር ለጋራ በሰላም ለጋራ መስራት አስፈላጊ እንደሆነ የአንድ ወገን ጥረት ብቻ ሰላምን ሊያመጣ እንደማይችል ዛሬ በዚህ መድረክ ላይ አይቻለሁ። ብዙ ምሁራን ትልልቅ ትልልቅ ምሁራን አገሪቱ ውስጥ አሉ የሚባሉ ምሁራን ናቸው። ትልቅ አቅም ያላቸው በሰላም ዙሪያ ላይ በአገር አንድነት ዙሪያ ላይ አጠቃላይ የቀረበ ሶስት ትምህርቶች በእውነት እኔ በጣም ትልቅ የማደንቃቸው ነገሮችን አግኝቻለሁና፣ እንግዲህ ምንድን ነው በመሰረታዊነት ለሁሉም መሰረታዊ ምሶሶው ሰላም መሆኑን ነው። የተከበራችሁ ተመልካቾቻችን ዜናዎቻችን እዚህ ላይ እንቋጫለን። ያረጋል መኩሪያ ነበርኩ በያላችሁበት